ሰላም እንደምን ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። የዜና ኢትዮጵያ መሰናዷችን ከዚህ ሰዓት ጀምሮ መቅረብ ይጀምራል። አብራችሁን ሆኑ። እስከ ስምንት ሰዓት ድረስ በሁለት ምዕራፎች ወደ እናንተ እንደርሳለን። ትኩስ የሆኑ ርዕሰ ጉዳዮችን ይዘን ከሀገር ውስጥ ከውጭም መረጃዎችን እንሰጣችኋለን። እኔ ሮዛ መኮንን ባልደረባዬ ማህሌት ታደለ ቆይታችሁ ከኛ ጋር እንዲሆን እንጋብዛለን። ምን ይዛችኋል ካላችሁን አቤት ጉዳዮችን በማስተዋወቅ እንጀምራለን። በኢትዮጵያ ያለውን ብዝሀነት እንደምቹ አውድ በመጠቀም በሕዝቦች መካከል ሰላማዊ ግንኙነት እንዲጎለብት መስራት እንደሚያስፈልግ የጋሞ አባቶች ተናገሩ። የቄለም ወለጋ አርሶ አደሮች ኤክስፖርት በሚደረጉ ምርቶች ላይ ትኩረት ሰጥተው እየሰሩ መሆናቸው መገለጹ የከተሞች ልማታዊ ሴፍትኔት ፕሮግራም ዜጋዎች ከተረጅነት ወደ አምራችነት እንዲሸጋገሩ እያደረገ መሆኑን የከተማና መሰረተ ልማት ሚኒስቴር ገለጸ። ከውጭ ከመረጥንላችሁ ጉዳይ ፊሊፒንስ ፉንጎንግ በተባለ ታይፎን ተመታች። የሚሉት የዕለቱ አበይት ጉዳዮቻችን ናቸው። ተመልካቾቻችን ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ከዚህ ከዋናው ስቱዲዮ በተጨማሪ በቀጥታ መስመር ሪፖርተሮችን እያስገባን ተጨማሪ መረጃ የምንጠይቅባቸውን ጉዳዮች ትከታተላላችሁ። ባልደረቦቻችን በቀጥታ መስመር ላይ ያሉ ሳምሶን በላይ በቀጥታ መስመር ላይ ይገኛል። የአዋሽ ወንዝ የጎርፍ አደጋን ለመከላከል የተቀናጀ ስራ መሰራቱ ውጤታማ ስራን እንዳመጣ የውሃና ኢነርጂ ሚኒስቴር አስታውቋል። ሚኒስቴሩ ይህንን ጉዳይ በተመለከተ ደግሞ በተከናወነ አውደ ጥናት ላይ ውይይት እያካሄደ ነው የሚ

በተጨማሪም ህይወት አበበም እንዲሁ በቀጥታ መስመራችን ላይ ትገኛለች። የሴቶችና ማህበራዊ ጉዳይ ሚኒስቴር ወጣቶችን ከአደንዛዥ እጽ እና ከሌሎችም አጓጉል ልማዶች ለመታደግ ከፍተኛ ስራ መስራት እንዳለበት የህዝብ ተወካዮች ምክር ቤት አሳስቧል። ምክር ቤቱ የሚኒስቴር መስሪያ ቤቱን የሶስት ወራት የስራ አፈጻጸም እየገመገመ ነው የሚገኘው። በሌላ በኩል ደግሞ የከተሞች ልማታዊ ሴፍቲኔት ፕሮግራም ዜጎችን ከተረጂነት ወደ አምራችነት እንዲሸጋገሩ እያደረገ ስለመሆኑ የከተማና መሰረተ ልማት ሚኒስቴር ነው የገለጸው የ2018 በጀት ዓመት የመጀመሪያ ሩብ ዓመት የስራ አፈጻጸሙን እየተመለከተ መድረክ በቢሾፍቱ ከተማ እያካሄደ ነው የሚገኘው። ሞላ አለማየሁ እየተከታተለው ነው። ሪፖርተሮቻችንን ቆየት ብለን ሰዓቱ ሲደርስ እናገኛቸዋለን። ከዜና ኢትዮጵያ ጋር አብራችሁኑ ተመልካቾቻችን፣ ወደ ቀዳሚው ጉዳይ ነው የምናልፈው። በአዋሽ ወንዝ ላይ የጎርፍ አደጋን በመከላከል ረገድ የተቀናጀ ስራ በመሰራቱ የዜጎች መፈናቀልና የመሬት መሸርሸርን መከላከል መቻሉን የውሃና ኢነርጂ ሚኒስቴር አስታወቀ። ሚኒስቴሩ በአዋሽ ተፋሰስ በዘላቂነት የጎርፍ አደጋ ስጋትን ለማስቀረት ባከናወነው የጥናት ውጤት ላይ ውይይት እያካሄደ ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳምሶን በላይ ነው። በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ቆይተሃል? በዚህ በመድረኩ ላይ የተነሱ ካሉ ሀሳቦች መካከል በተለይ በአዋሽ ወንዝ ተፋሰስ ዙሪያ የተሰሩ የአካባቢ ጥበቃ ስራዎች ምን ውጤት ተገኘባቸው በሚለው ዙሪያ የተነሱ ሀሳቦችን አጋራል። እሺ እጅግ አርጌ አመሰግናለሁ። ማይ እንግዲህ በዛሬው ዕለት ቀደም ሲል አንችም እንደገለሽው በአዋሽ ተፋሰስ አካባቢ ላይ ያሉ ጉዳዮችን አስመልክቶ እንግዲህ ለበርካታ ጊዜ ጥናት ሲደረግበት የነበረ የጥናት ውጤት እዚህ በአዳማ ከተማ ላይ እንግዲህ ይፋ ተደርጎ ውይይት እየተከናወነበት ነው የሚገኘው። እንግዲህ ከዚህ ቀደም በዚህ በአዋሽ ተፋሰስ ላይ በጣም በርካታ ችግሮች በተደጋጋሚ ሲደርሱ እንደነበረ የሚታወስ ነው። እንግዲህ የውሃና ኤነርጂ ሚኒስትሩ ኢንጂነር ሀብታሙ ይተፋ በዚሁ መድረክ ላይ ባደረጉት ንግግር እንግዲህ ከዚህ ቀደም ከአምስት ዓመታት በፊት በነበሩ የተፋሰሱ ችግሮች ምክንያት ከሁለት መቶ ሺህ በላይ ዜጎች መፈናቀላቸውን እንደዚሁም ደግሞ ከሰባ ሺህ ሄክታር መሬት በላይ የሆኑ ሰብሎች እንዲሁም ለም አፈር ከጥቅም ውጭ መሆኑን ገልጿል። ከዛ ባሻገር ደግሞ በአጠቃላይ የአካባቢውን ስነ ምህዳርም ከመቀየር አንጻር በዛ ስፍራ ላይ መኖር ለሰው ልጆች አስጊ ከመሆኑ በላይ ሰዎችም ያንን አካባቢ እንዳያለሙ እክል ሆኖ እንደቆየ ገልጿል ግን ከአምስት ዓመታት በፊት በተሰሩ ደግሞ ሌሎች ስራዎች እነዚህ ችግሮችን በተወሰነ ደረጃ መቅረፍ መቻሉ ተገልጿል። ከዚሁ ጋር በተገናኘ እንግዲህ ከተሰሩ ስራዎች መካከል ሰዎች እዛ አነስ አነስ ያሉ ግድቦችን በማከናወንም ሰዎች የመስኖ ልማት ስራዎችን እንዲሰሩ በር እድል የከፈተ እንደዚሁም ደግሞ ከ300 ሺህ በላይ የሆኑ ዜጎችን በአካባቢያቸው ላይ ተረጋግተው እንዲኖሩ እድል የመፍጠር ስራ መሰራቱ ተገልጿል። ከዛ ባሻገር ደግሞ ከዚህ በፊት ባልነበረ ሁኔታ ማለት አካባቢው ደረቃማ ከመሆኑ ጋር በተገናኘ በተሰሩ አነስተኛ ግድቦችም እንደዚሁ በአካባቢው ላይ የመስኖ ስራዎች እንዲሰሩና ሰዎች ስፍራቸው ላይ ተረጋግተው እንዲኖሩ በር የከፈተበትን እንቅስቃሴዎች ተግባራዊ መደረግ መቻላቸው ተገልጿል። እንግዲህ በዛሬው ዕለትም ይህንን ነገር በምን አይነት መንገድ ተጠናክሮ መቀጠል አለበት የሚል የጥናት ውጤት ቀርቦ ነበር። እንግዲህ የጥናት ውጤት በቀረበበት መድረክ ከዚህ በፊት የነበሩ ሲሰሩ የነበሩ ስራዎች በተደጋጋሚ አጭር አጭር ጊዜን ብቻ ታሳቢ ያደረጉ የአስቸኳይ ጊዜ ብቻ እርምጃ አወሳሰዶች ከመሆናቸው ጋር በተገናኘ በምንፈልገው ወይም በሚጠበቀው ደረጃ ውጤት ያመጡልን አይደሉም። ስለዚህ እነዚህም ያሉ ችግሮችን በአጠቃላይ ሰብሰብ በማድረግ በአንድ ወጥ በሆነ ፕሮጀክት በማቀፍ ለዘላቂነት ያላቸው ስራዎች ከመስራት አንጻር እንግዲህ እንቅስቃሴዎች ማድረግ አለባቸው የሚል ነው እንግዲህ የጥናት ውጤት። ስለዚህ በቀጣይ እነዚህ ስራዎች ተጠናክረው በሚቀጥሉበት ጊዜ በርካታ ግድቦችን በመገደብ አካባቢውን ለእርሻ ለመስኖ ምቹ የማድረግ ስራ እንደሚሰራ ሰዎችን በአካባቢው ላይ የተረጋጋ ሕይወት እንዲኖሩ እድል በር የሚከፍት ከመሆኑን ባሻገር ሌሎችም ተጨማሪ ስራዎችን የልማት ተግባራትን መንግስት ትላልቅ ፕሮጀክቶችንም የሚከውንባቸውን እድሎች ከመፍጠር አንጻር ሰፊ እድል ይፈጥራል ተብሎ ይታሰባል። መልካም ሳምሶን ለመረጃው እናመሰግናለን። መሰግናለን ጥሩ ቀን ይሁንልህ። ዘገባዎቻችን ቀጥለዋል። የሴቶችና የማህበራዊ ጉዳይ ሚኒስቴር ወጣቶችን ከአደንዛዥ እጽና ጎጂ ልማዳዊ ድርጊቶች ለመታደግ የተሻሉ ስራዎችን መስራት እንዳለበት ቋሚ ኮሚቴው አሳስቧል። የቋሚ ኮሚቴ የጤና የማህበራዊ ጉዳዮች የባህልና ስፖርት ጉዳዮች ቋሚ ኮሚቴና የሴቶችና ማህበራዊ ጉዳዮች ነው የ2018ን የ ሩብ ዓመት የስራ አፈጻጸም ገምግሞ ለዚህ ግምገማ ምላሽም ሰጥቷል። በዛሬ ሁለት ተወካዮች ምክር ቤት ማለት ነው። ይህንን ጉዳይ በተጨማሪ ማብራሪያ ወይም ደግሞ መረጃ ልታደርሰን ስትከታተል የቆየችው ባልደረባችን ህይወት አበበ በቀጥታ መስመራችን ላይ አግኝተናታል። ከሷ ጋር እንቆያለን። እንዴት ውለሻል ህይወት? እንግዲህ ባለፉት ሶስት ወራቶች በሚኒስቴር መስሪያ ቤቱ ከተሰሩ ስራዎች በግምገማው ሲቀርብ የትኛው በጥንካሬ የትኛውስ ደግሞ የተሻለ ሊሰራበት ይገባል በሚል በድክመት የተነሳው ሀሳብ የትኞቹ ናቸው? እነሱ ላይ ትኩረት አድርገሽ መረጃዎችን አድርሽን። አመሰግናለሁ። እንደምን ዋላችሁ ተመልካቾች። የሴቶችና ማህበራዊ ጉዳዮች ሚኒስቴር እንግዲህ በስሩ በርካታ ዘርፎች እንዳሉ ይታወቃል። ከነዚህም መካከል ወጣቶች፣ ህጻናት፣ ሴቶች፣ እንዲሁም አካል ጉዳተኞች፣ አረጋውያን ከዛም ባለፈ በርካታ የሆኑ ማህበራዊ ጉዳዮችን በኃላፊነት የሚመራ መንግስታዊ መስሪያ ቤት ነው። ከዚህ ጋር ተያይዞ ዘርፈ ብዙ የሆኑ ስራዎች ነው ያሉበት። ታዲያ በ2018 ባለፉት ሶስት ወራት ምን ምን ጉዳዮች ተሰሩ የሚለውን ሪፖርት የሚኒስትር ኤርጎጌ ተስፋዬ ለቋሚ ኮሚቴው አባላት ዛሬ ሪፖርት አቅርበዋል። ያን ተከትሎም እንግዲህ የቋሚ ኮሚቴው አባላት የተለያዩ ጥያቄዎችን አንስተው ነበረ። ከዛም መካከል ሴቶችና ሕጻናትን የተመለከተው እንግዲህ ባለንበት ጊዜ የሴቶችና ሕጻናት ላይ የሚደርሰው ጾታዊ ጥቃት እንደቀጠለ ነው። ከዚህ ጋር ተያይዞ ምን ምን ስራዎች እየተከናወኑ ነው በሚለው ዙሪያ ላይ ጥያቄ ተነስቶ ነበረ። እንግዲህ የሚኒስቴር መስሪያ ቤቱም ከተለያዩ አጋርና ባለድርሻ አካላት ጋር በጋራ እየሰራ እንደሚገኝም አንስተዋል። በተጨማሪም እንግዲህ በመዲናችን አዲስ አበባ ጨምሮ በሌሎች እንግዲህ የሀገራችን ከተሞች በስፋት የሚስተዋል ነገር አለ፣ የህፃናት ጉልበት ብዝበዛ ከዚህ ጋር ተገናኝተው እንግዲህ ሰፊ የሆነ ችግር እየተስተዋለ እንደሆነ በቋሚ ኮሚቴው አባላት ተነስቷል። እንግዲህ ሚኒስቴር መስሪያ ቤቱም ምላሽ ሰጥቷል። እንግዲህ ይህ ጉዳይ በጣም አሳሳፊ አሳሳቢ እየሆነና ከጊዜ ወደ ጊዜ እያደገ መምጣቱን አንስተዋል። ነገር ግን እነዚህን ህጻናት ከክፍለ ሀገር ከተለያዩ ቦታዎች አምጥቶ ከተማ ላይ እንዲሰሩ ጉልበታቸው እንዲበዘበዝ ያለ እድሜያቸው እዚህ ሁኔታ ላይ እንዲሆኑ የሚያደርጉ አካላት ሰፊ መሆናቸውና ሰንሰለቱም ረጅም በመሆኑ የህግ አካላት እንዲሁም የፍትህ አካላት ጉዳዩ ላይ በርብር መስራት እንዳለባቸውም ነው እንግዲህ የሚኒስቴር መስሪያ ቤቱ ምላሽ በሰጠበት ወቅት ያነሳው። ከዛ በተጨማሪ እንግዲህ ወጣቶችና እንዲሁም ደግሞ ከአደንዛዥ እዝጋ የተገናኘ ጉዳይም ተነስቷል። በአደንዛዥ እጽ የሚጠቁ ወጣቶች ከጊዜ ወደ ጊዜ እየተበራከቱ መጥተዋል የሚል ሀሳብም ተነስቷል። ይህንን እንግዲህ ለመቅረፍ ሚኒስቴር መስሪያ ቤቱ ምንድን ነው እየሰራ ያለው የሚለውም እንግዲህ ተነስቷል። ባለፉት ሶስት ወራትም ሚኒስቴር መስሪያ ቤቱ በዚህ ዙሪያ ላይ ሰፊ ስራዎችን እያከናወነ ነው የሚገኘው። ነገር ግን በቂ መሆኑን እንደማያምን ነው እንግዲህ ሚኒስቴር መስሪያ ቤቱም እንግዲ በማብራሪያው ወቅት የገለጸው ምክንያቱም እንግዲህ በሀገራችን ውስጥ ያሉ የሱስ ማገገሚያ ተቋማት ማነስ እንደ ችግር ተነስቷል። ነገር ግን ከዚህ ጋር የተገናኙ ፕሮጀክቶች መኖራቸው እና በዚህ ዙሪያ ላይም የተሰራ መሆኑ ተነስቷል። እንዲሁም ደግሞ አሁን ላይ አሳሳቢ የሆነና በርካቶችን ደግሞ እንዲሁ ማህበራዊ፣ እንዲሁም ኢኮኖሚያዊ ቀውስ ውስጥ እንዲገቡ ምክንያት የሆነው የኦንላይን የስፖርታዊ ውርርድም ተነስቶ ነበረ። ከዚህ ጋር በተገናኘ የሴቶችና ማህበራዊ ጉዳዮች ሚኒስቴር የወጣቶች ጉዳይ የሚመለከተው ስለሆነ በዚህ ጉዳይ ላይ በትኩረት እንዲሰራም ቋሚ ኮሚቴው ማሳሰቢያ ሰጥቷል። አሁን እንግዲህ ይህን እየተናገርኩ ባለሁበት ሰዓት ውይይቱን እንደቀጠለ ነው። በቀጣይ የሰዓት እወጃችን የዜና እወጃችን ደግሞ ተጨማሪ መረጃዎችን አክዬ የምመጣ ይሆናል። መልካም ሕይወት፣ እናመሰግናለን። ለመረጃዎቹ ዜና ኢትዮጵያ ላይ ናችሁ። ተመልካቾቻችን ሪፖርተሮቻችንን በቀጥታ መስመር ማግኘታችንን እንቀጥላለን። የከተማዎች ልማታዊ ሴፍቲኔት ፕሮግራም ዜጎች ከተረጅነት ወደ አምራችነት እንዲሸጋገሩ እያደረገ መሆኑን የከተማና መሰረተ ልማት ሚኒስቴር ገለጸ። የከተሞች ልማታዊ ሴፍትኔትና ስራ ፕሮጀክት የ2018 የበጀት ዓመት የመጀመሪያው ሩብ ዓመት እቅድ አፈጻጸም ግምገማ በቢሾፍቱ እየተካሄደ ይገኛል። የከተማና መሰረተ ልማት ሚኒስትር ድኤታ ፈንታ ደጀን በከተሞች የሚታየውን ስራ አጥነትና ድህነት ለመቀነስ ከተተገበሩ ስራዎች መካከል የከተሞች ልማታዊ ሴፍትኔት ፕሮግራም አንዱ ስለመሆኑ ተናግረዋል። በዚህም በከተሞች ዜጎችን ከዝቅተኛ የኑሮ ደረጃ ለማውጣት ልማታዊ ሴፍትኔትና ስራ ፕሮጀክት ውጤታማ ስለመሆኑ ያነሱት በፕሮግራሙ አማካኝነትም በርካቶችን ከድህነትና ተረጅነት በማውጣት ወደ አምራችነት መቀየር ተችሏል ብለዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሞላ አለማየሁ ነው። በቀጥታ መስመራችን ላይ ይገኛል። ሞላ እንዴት ቆይተሃል? በመድረኩ ላይ የከተሞች ልማታዊ ሴፍትኔትና ስራ ፕሮጀክት አፈጻጸምን በተመለከተ የተነሱ ሀሳቦችን አጋራል። መልካም። ማለት በዚህ በቢሸፍቱ ዛሬ እየተከናወነ የሚገኘው የመጀመሪያው የዚህ በጀት አመት የመጀመሪያው ሩብ ዓመት አፈጻጸም በተለይም በከተሞች ልማታዊ ሴፍትኔትና ስራ ፕሮጀክት አተገባበር ላይ ምን ይመስላል በሚለው ጉዳይ ላይ ባለድርሻ አካላት ነው እየመከሩ የሚገኘው። እንግዲህ በመንግስት በከተሞች ያለውን የዝቅተኛ ኑሮ ደረጃ ላይ ያሉ ዜጎችን ኑሮና ህይወት ለማሻል በመንግስት ተግባራዊ ከሚደረጉ ፕሮጀክቶች አንዱ የከተሞች ልማታዊ ሴፍትኔት ፕሮጀክት አንዱ ነው። ይህ ፕሮጀክትም በመላ ሀገሪቱ በተለያዩ ከተሞች ተገብራል። በተለይም 88 በሚደርሱ ከተሞች ነው ተግባራዊ የሚደረገው። በእነዚህ ከተሞች በዝቅተኛ ኑሮ ደረጃ ላይ የሚገኙ ዜጎችን ህይወት ከማሻል አኳያ የተለያዩ ስራዎች እየተሰሩ መሆኑን የከተማና መሰረተ ልማት ሚኒስትር ዴታ አቶ ፈንታ ደጀን ገልጸዋል። ባለፉት አመታት ከተከበሩ የከተሞች ልማታዊ ሴፍቲ ኔትም ዜጎች ቀጥታ ከሚደረግላቸው ድጋፍ ወጥተው በተለይም ከዝቅተኛ ህይወት ተነስተው እስከ ሚሊየነርነት የደረሱበት ስራ ፈጣሪነት ደረጃ ላይ መሸጋገራቸውን ነው ያነሱት። በተለይም ደግሞ ቀጥታ በሚደረገው ድጋፍ አማካኝነት ቁጠባ እንዲያደርጉ፣ ስራ እንዲፈጥሩ በመቻላቸው ወደ ከተረጅነት ወጥተው ተላቀው በተለይም አምራች መሆናቸውን ነው ሚኒስትር ዴኤታው ያብራሩት። በከተሞች ልማታዊ ሴፍቲ ኔት እንግዲህ ዋናው የሚተገበርበት ዓላማ ዜጎች ከተረጅነት ወጥተው ወደ ስራ ፈጣሪነት ስራ እንዲሁም ወደ ተለያየ እድገት እንዲያስመዘግቡ ለማስቻል ነው። ከዚህ አንጻር ውጤታማ መሆኑን ነው ሚኒስትር ዴኤታው ያነሱት በዚህ ውጤታማነትም በተለያዩ የረጂ ድርጅቶች ተገምግሞ ውጤታማ በመሆኑ ለቀጣይ ፕሮጀክቱን ለቀጣይ አራት አመት ለማስቀጠል ሁለት መቶ ሀምሳ ሚሊዮን ብር ድጋፍ መገኘቱን ሚኒስትር ዴታው አቶ ፈንታ ገልጸዋል። በሰማኒያ ስምንት ከተሞች ይህ ተግባራዊ የተደረገ የሚገኘው የከተሞች ልማታዊ ሴፍቲኔት ወጣቶችን፣ እናቶችን በተለይም ደግሞ በተለያዩ ምክንያት ከስራ ውጭ ሆኖ የነበሩትን ወደ ስራ ፈጣሪነትና ስራ አንቀሳቃሽነት እንዲመጡ አድርጓል ተብሏል። በተለይም በከተሞች የከተሞችን ጽዳት ከማስጠበቅ አኳያ በከተሞች አረንጓዴ አሻራን ተግባራዊ ከማድረግ እንዲሁም በባልትናና ና በተለያዩ የከተማ ግብርናዎች ተሰማርተው ውጤታማ እየሆኑ መምጣታቸውን ተነስተዋል። በዚህም ከራሳቸው አልፎ በፊት ተረጂ የነበሩ ሰዎች አሁን ለሌሎችም ዜጎች ስራ እድል እየፈጠሩ መሆኑን የተመላከተው በዚህ በቢሸፍቱ ባለፉት ሶስት ወራት አፈጻጸም ሲገመገም በተለይም በተለያዩ ከተሞች ተሞክሮ አንዳንዶች ላቅ ያለ ወደ ላቀ ደረጃ እየሄደዋሉ፣ አንዳንዶች ደግሞ ዝቅተኛ አፈጻጸም ያላቸዋል። ስለዚህ መካከል ልምድ ልውውጥ የሚያደርጉበት በአመራሩም ቁርጠኛ ሆኖ ልማታዊ ሴፍትኔቱን ፕሮጀክት ከማስፈጸም አኳያ እንዲሰራ የሚመከርበት መሆኑ ተመላክቷል። ዛሬን ጨምሮ ለሶስት ቀናት በቢሸፍቱ የሚደረገው ግምገማ እንደቀጠለ ነው የሚሆነው። ለአሁን ያለ መረጃ ይህን ይመስላል። እናመሰግናለን ሞላ፣ መልካም ቀን። አገር ጉዳይ በመጀመሪያ ዝግጅቱ ታላቁን የባህር በር አጀንዳ ይዞ ይመጣል። አንተ ከምትበላው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 የኢትዮጵያ ሀገረ መንግስት የኢትዮጵያ እንደ ሀገር ለኢትዮጵያውያን እንደ ሕዝብ ውግንና አልነበረችም። ሲምፓቲ ይብን አልነበራቸው። የሀገር ጉዳይ በቅርብ ቀን በኢትዮጵያ ቴሌቪዥን ይጀምራል። ዜና ኢትዮጵያ ላይ ናችሁ። የተወደዳችሁ ምዕራፍ አንድን እየተከታተላችሁ ትገኛላችሁ። ወደ ዝርዝር ጉዳያችን መለስ እንበል። የቀለሞ ለጋር ኤክስፖርት በሚደረጉ ምርቶች ላይ ትኩረት ሰጥተው የሰሩ መሆናቸውን ገለጹ። ዘንድሮ በላለው ወረዳ በ14000 ሄክታር መሬት ላይ የሩዝ ምርት የተዘራ መሆኑን የወረዳው ግብርና ጽፈት ቤት አስታውቋል። የቀለሞ ለጋር ዞን ኮሚኒኬሽን ጽፈት ቤት ዘገባን ፍሬው ትረታ ታቀርበዋለች። ወደ ውጭ የሚላኩ የግብርና ምርቶችን ከሚያመርቱ አካባቢዎች አንዱ ነው የቀለሞ ዞን። በዞኑ የሲዳ ጫንቃና ላሎቅሌ ወረዳ ነዋሪዎች እንደ ሩዝ፣ ሰሊጥ ያሉ ለኤክስፖርት የሚውሉ ምርቶች ላይ ትኩረት ሰጥተው በመስራታቸው ኢኮኖሚያቸውን እንዳሻሻሉ ይናገራሉ። ያተኬኛ ለደር ከቤተሰብ የምግብ ፍጆታ አልፈን ለገበያ መዋል በመጀመራችን በጣም ደስተኞች ነን። ለወደፊት ደግሞ በክላስተር በማረስ ለውጭ ገበያ ለማቅረብ እየሰራን ነው። ካቻምና ከሌላ ቦታ ልምድ ቅስም ተደርጎ ነበር። በዚህ መሰረት የባለፈው ዓመት ውጤት ጥሩ ነበር። የዘንድሮ ደግሞ እጅግ በጣም ጥሩ ይሆናል ብለን እንጠብቃለን። ቀጣይ ዓመት ለውጭ ገበያ ለማቅረብ ነው የማስበው። የኑሮ ሁኔታችን ከባለፉት ዓመታት አንጻር በጣም ለውጣለን። የተሻለ ኑሮ መኖር ችለናል። የላሎ ወረዳ ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊ አቶ ጫሊታ ሲሳ ዘንድሮ ከ14000 ሄክታር በላይ መሬት ላይ የሩዝ ምርት የተዘራ መሆኑንና ከ500000 ኩንታል በላይ ምርት እንደሚጠብቁም ገልጸዋል። ካና ከናት ሩዚ ከይኑ ከሮርፈን ሩዚ ሄክታራ ኩ እንደ ወረዳ ዘንድሮ ከ14348 ሄክታር ላይ 573ሺ ኩንታል ምርት እናገኛለን ብለን እንጠብቃለን። በመንግስት እንደተያዘው ኢኒሽቲቭ መሰረት ለኢንዱስትሪ ግብአት የሚሆኑ ምርቶች ላይ ትኩረት አድርገን እየሰራን ነው። የቄለም ወለጋ ዞን የግብርና ጽህፈት ቤት ኃላፊ አቶ ሙላቱ አግጅራ በዞኑ ለኤክስፖርት የሚውሉ የግብርና ምርቶች በብዛትና በጥራት እየተመረቱ መሆናቸውን ይገልጻሉ። በአርሶ አደሩ ዘንድ ያለውን ለውጥ ብንመለከት ከበፊቱ በተሻለ ዘንድሮ አርሶ አደሩ በስፋት ወደዚህ ስራ ገብቶ እየሰራ ነው። ሰሊጥ ከ31 ሺህ ሄክታር በላይ መሬት ዘርተናል። ኦቾሎኒ ከ10 ሺህ ሄክታር በላይ ሩዝ ከ1000 ሄክታር በላይ ዘርተናል። በአጠቃላይ 11 የሚሆኑ አዘርቶችን በ351 በላይ ሄክታር ላይ መዝራት ችለናል። 14 ሚሊዮን ኩንታል እህል በዚህ ዓመት እንደ ዞን ለመሰብሰብ አቅደናል። እርሻ ለገበያ በሚል እሳቤ በትኩረት እየሰራ እንገኛለን። የኦሮሚያ ንግድ ቢሮ ምክትል ኃላፊ አቶ አጥናፉ ደምሴ በበኩላቸው በቄለም ወለጋ ዞን እየተመረቱ ያሉ የኤክስፖርት ምርቶች በግብርናው ዘርፍ መንግስት ያስቀመጣቸውን ግቦች ለማሳካት ከፍተኛ አስተዋጽኦ እንዳላቸው ገልጸዋል። ሩዚ በልናን ኦሚሻ ሜጅራ ሰሌጥን በልና እንደ ኦሮሚያ ሩዝ፣ ሰሊጥ እንዲሁም በቆሎ በስፋት እያመረትን እንገኛለን። ይህን እንቅስቃሴ ባለሀብቱ ቢደግፈን የምግብ ዋስትናን የማረጋገጥ የስራ እድል ከመፍጠር አልፈን ተኪ ምርቶችን በማምረት ዓለም አቀፍ ተወዳዳሪ ለመሆን የተያዘውን እቅድ በቅርብ ጊዜ ማሳካት እንችላለን። ይህን እንቅስቃሴ ባለሀብቱ እንዲደግፈው ጥሪ ቀርበዋል። በኢትዮጵያ ያለውን ብዝሀነት እንደ ምቹ አውድ በመጠቀም በሕዝቦች መካከል ሰላማዊ ግንኙነት እንዲጎለብት መስራት እንደሚያስፈልግ የጋሞ አባቶች ተናገሩ። በከፋፋይ ትርክቶች ምክንያት የተፈጠሩ ማህበራዊ ቀውሶችን ማረም ሀገርን ወደ አዲስ ምዕራፍ የማሻገር እርምጃ ስለመሆኑም ገልጸዋል። ሚካኤል ገዙ ዝርዝር አለው የበርካታ ብሔር ብሔረሰቦች መገኛ ነች ኢትዮጵያ። ባለፈችባቸው የሀገርነት ምዕራፎች ሁሉ የህዝቦቿ የጋራ ታሪክ በጉልህ የሚነሳ ጉዳይ ነው። በተለያዩ ዘመናት ገጥሟት የነበሩና ህልውናዋን አደጋ ላይ የሚጥሉ ፈታኝ ሁኔታዎች የታለፉት ከልዩነት ይልቅ ገዝፎ በሚታየው የሀገር ፍቅር ስሜት ነው። ለዚች አገር ህልውና ከህዝቦች አንድነት፣ የጋራ ታሪክ፣ የጋራ የአገር ባለቤትነትን ከማስቀጠል በላይ የአገሪቱን ህልውና ሊያስቀጥል የሚችል ጉዳይ ሊኖር አይችልም። እንግዲህ ይሄ ዛሬ የምናየው አይነት ብሔረሰባዊ ማንነት፣ የፖለቲካ አመለካከት ልዩነት፣ የአካባቢ ልዩነት ሳይኖር ቀርቶ አይደለም። የኢትዮጵያ ህዝብ እጅግ ዘመናዊ መሳሪያ ታጥቆ የአገር ህልውናን ለማናጋት መጥቶ የነበረን የሰለጠነ የአውሮፓ የጦር ሀይልን ድን መጥቶ ከአፍሪካ ብቸኛ ነጻነቷን ጠብቃ የቆየች አገር ለመሆን የበቃችው ኢትዮጵያ የህዝቦቿ የጋራ የሆነ አገራዊ ስሜት ነው ለዚህ ያደረሳት። ታዲያ በባለፉት ዓመታት በተለያዩ ማኅበራዊ መስተጋብሮች የተጋመደውን የህዝቦች አብሮነት ሴትን አደጋ ላይ የሚጥሉ የተዛቡ ትርክቶች ተፈጥረዋል። ትርክቶቹ ስጋት ከመሆን ተሻግረው በዜጎች መካከል በጥርጣሬ መተያየትና የግጭት ምክንያት እስከ መሆንም የደረሱ ናቸው። ሊፈታተነን የሚፈልገው ጉዳይ የጋራ ትርክት በሳሳበት ነው። የጋራ ትርክት ማሳሳት የለብንም። የአንድነትን ጉዳይ መላው አገሪቱ ጉዳይ ብሎ መያዝ አለበት። ራሳችን በራሳችን ተባላን፣ ተገዳደልን፣ ዋጋ አስከፈሉን። ያላስከፈሉን ዋጋ የለም። ትልቅ ዋጋ አስከፍሏል፣ አይተናል። ከዛው መመለስ የግድ ነው። ያንን እርስ በርስ የሚያባላውን ትርክት ትተን በጋራ የሚያኖረን አስተሳሰብ አሁን ማምጣት የግድ ነው። አዎንታዊ ትርክት ዜጎችን ወደ አንድ የጋራ ዓላማን በማምጣትም ጠንካራ ሕዝባዊ አቅም ለመፍጠር ያስችላል። ቂም የሚያስቋጥሩን ቂም አርጊዜን መጥተን ያልተባለ ያላየን ትውልድን ሥዕል እየሳለን እንዲ ነበረ የተደረግከው፣ እንዲነበር የተገረፍከው፣ እንዲነበር የተጨቆንከው ብለን ትውልዱን ያላየውን ነገር እያሳየን የልዩነት ምንጭ እየቀጠልን አንሄድ። ትላንት ላይ ያየናቸው ክፉ ነገሮች ይሙቱ፣ እዛው ይቅሩ። ትላንት ክፉ ነበረ፣ አልጠቀመንም፣ አደከመን፣ አደቀቀን፣ ኃይል አሳጣን፣ አቅም አሳጣን፣ ድሀ አስባለን ብለን የምንቆጭ ከሆነ የትላንት ክፉ ልምምዳችንን የትላንት ክፉ ትርክታችንን እዛው እንቅበረው። ከትላንት መልካም መልካሙን አንድ ሆነን ተዋግተን በአድዋ ላይ ድል ያደረግንበትን ጀግንነት እናምጣ፣ እሱን እንድገም ዛሬ በኢትዮጵያ ያለውን ብዙሀነት እንደምቸዋውድ በመጠቀም በህዝቦች መካከል ሰላማዊ ግንኙነት እንዲገሎ በት መስራት እንደሚያስፈልግም አባቶቹ ተናግረዋል። እውነት ሃይማኖተኛ ሀገሮች ከሆንን እውነት በባህል የምንገዛ ህዝቦች ከሆንን ባህላችንንም ሃይማኖታችንንም ለአገራችን ልውና ለአገራችን አንድነት ለአገራችን ልማት የኢትዮጵያን ከፍታ ላቅ አድርገን ከኛ አልፎ በዓለም ላይ ተምሳሌ ትሆና የምትታያ ኢትዮጵያ ክብሯ ከፍ ያለ አገር ፖለቲካዋ ከፍ ያለ አገር የዲፕሎማሲ ጀግንነቷ ከፍ ያለ አገር፣ አቅሟ ከፍ ያለ አገር ሆና ማየት የምንፈልግ ከሆነ ከሰፈራችን እንውጣ። በየመንደር ከምናስበው እሳቤ እንውጣ። ባህላችንን ሃይማኖታችንን ለሰላም እናውለው። ወደ ሰላም መድረክ እንምጣ፣ እንነጋገር፣ ኢትዮጵያን በጋራ እንገንባ። በተዛቡ ትረክቶች ምክንያት የተፈጠሩ ማህበራዊ ቀውሶችን በማረም መተማመንን ለመገንባት የተጀመረው ተግባር ሀገርን ወደ አዲስ ምዕራፍ የማሻገር እርምጃም ስለመሆኑ አመልክተዋል። ፕሮፌሰር ላጲሶ ጌታ ሁን ዴሌቦ ለኢትዮጵያ ታሪክ ስነዳ ያደረጉት ምርምርና በርክቶ ለትውልዱ ቅርሶ ነው የሚዘልቅ ስለመሆኑ ይገለጻል። የኢትዮጵያ ታሪክ የሃይማኖቶች እንዲሁም የብዙ ቋንቋዎችና ሕዝቦች መስተጋብር ነው በሚል ሙግታቸው የሚታወቁት ፕሮፌሰሩ በሰማንያ ሰባት ዓመታቸው ከዚያ ዓለም በሞት ተለይተዋል። ሙሉ ግርማይ ተጨማሪው ይዞታል። እስልምና አንድ ምንጭ ነው፣ የኢትዮጵያ ታሪክ ክርስትና አንድ ምንጭ ነው። ያ ጦርነት ሁሉ የኢትዮጵያ ታሪክ መለያ ነው፣ ቅርስ ነው። የኢትዮጵያ ታሪክ የሁሉ ካልሆነ የማንም አይሆንም የሚል መራ አላቸው። አንዱን ብሔር ወይም ሃይማኖት ታሪክን ነጥሎ ከዚህ አንጻር ብቻ የኢትዮጵያ ታሪክ የሚጻፍና የሚተነተን ከሆነ ትክክለኛውን የኢትዮጵያ ታሪክ ማወቅ እንደማይቻል ወለም ዘለም የማይል አቋም አላቸው። ኢትዮጵያውያንን የጋራ እሴት ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲወጣ ያደረጉት ምሁር በብዕር ሥራዎቻቸው ሲታወሱ ይኖራሉ። የኢትዮጵያ ታሪክ የክርስትናው፣ የእስልምናውና የሌሎችም ሃይማኖቶች እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው የሚታወቁት ፕሮፌሰር ላጲሶ ጌታውን ድሌቦ ይህንኑ እሳቤ በምርምር ሥራዎቻቸው በመግለጥ በመጽሐፎቻቸው ከትቧቸዋል። የፖለቲካው ገለት ማዕበል ሳይወዘውዛቸው በምሁራዊ የምርምር መነጽራቸው እይታ በብዕራቸው እውነትን ከትበው የኢትዮጵያውያንን ኅብረ ብሔራዊነት ያጎሉ ኢትዮጵያዊ ናቸው። በመጽሐፎቻቸውም አሰባሳቢውን የጋራ ማንነት በማሳየትም ምሁራዊ አሻራቸውን ያሳረፉ ናቸው የታሪክ ምሁሩ ፕሮፌሰር ላጲሶ። ፕሮፌሰር ላጲሶ በቀድሞው በከንባታና ሃዲያ አውራጃ በኩፋ ላሀበሌ ግንቦት 12 ቀን 930 ዓ ም ተወለዱ። የመጀመሪያ ትምህርታቸውንም በቢቾ ሁሳና ሚሽንና በመንግሥት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን በአዳማ በሚገኘው ገላዲዮስ ትምህርት ቤትና ባይብል አካዳሚ ተምረዋል። ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በኅብረተሰብ ታሪክ የመጀመሪያ ድግሪያቸውን በላቀ ውጤት ተቀብለዋል። ከዋርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት የማስተርስ ድግሪያቸውን እንዲሁም በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና የዶክትሬት ድግሪያቸውን ወስደዋል። ዶክትሬታቸውን አጠናቀው የፕሮፌሰርነት ማዕረግን ጭምር በማግኘት ለሁለት ዓመት በቨርጂኒያ ዩኒየን ዩኒቨርሲቲ ሲያስተምሩ ቆይተው አብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ ሀገራቸው ተመልሰዋል። የሀገር ፍቅርም በማስቀደም ወደ ሀገራቸው ተመልሰው በምርምሩና በማስተማር ስራቸው ሀገርን ያገለገሉ ስመጠር ናቸው። ፕሮፌሰር ላጲሶ ከጋን ውስጥ መብራትነት ይልቅ እውቀታቸውን ለብዙሃኑ እንዲደርስ በርካታ መጽሐፍ ጽፈው ለአንባቢያን ያደረሱ፣ በአደባባይን ሲሟገቱ በመገናኛ ብዙሃንም ጠለቅ ያለ ትንታኔ በመስጠት አሸራቸውን ያሳረፉ ምሁር ናቸው። ሰሜንና ደቡብ ኢትዮጵያውያንን ያገናኘ መንግስት ነው በአስራ ሁለት ሰባ ይሄ መንግስት ስነሳ በመሀል አገር ነው፣ በዛሬ ወሎ ነው የተመሰረተ። ሰው ሁሉ አንድ ነው፣ ከአንድ ዘር ነው የመጣው። ሰውን ከሰው የሚለየው ስራው ነው የሚሉት ፕሮፌሰሩ፣ ሰብአዊነትን ያስቀደሙ አንጋፋ የታሪክ ምሁር ናቸው። ለኢትዮጵያ ታሪክ ስነዳ ያደረጉት ምርምርና በርክቶም ለትውልዱ ቅርስ ሆኖ የሚዘልቅ ነው። በሥራዎቻቸው አንቱታን ያተረፉት ፕሮፌሰሩ በባሕርያቸውም ግልጽ፣ ታማኝና ሰው አክባሪ እንደሆኑ ይመሰከርላቸው። ባለትዳርና የሦስት ሴት ልጆች አባት የሆኑት አንጋፋዊ ታሪክ ምሁርና ተመራማሪው ፕሮፌሰር ላጲሶ ጌታውን ዲሌቦ ባደረባቸው ህመም በሕክምና ሲረዱ ቆይተው ጥቅምት 30 2018 ዓ ም ከዚህ ዓለም በሞት ተለይተዋል። የኢትዮጵያ ግብርና ምርምር ኢንስቲትዩት መሪ ተመራማሪ የነበሩት ዶክተር ክበበ ዋሰፋ ከዚህ ዓለም በሞት ተለዩ። ዶክተር ክበበ ዋሰፋ ሀረማያ ዩኒቨርሲቲና በኢትዮጵያ ግብርና ምርምር ኢንስቲትዩት ከአርባ ዓመታት በላይ በማስተማር በምርምርና ፕሮጀክቶችን በመምራት ያገለገሉ ሲሆን በተለይ በጤፍ ሰብል ላይ ሳይንሳዊ ምርምር በማካሄድ በርካታ የተሻሻሉ ዝርያዎችን በማፍለቅ ለኢትዮጵያ ከፍተኛ አስተዋጽኦ ያበረከቱ ሰው ናቸው። ለዚህም የላቅ አበርክቷቸው ብሔራዊ የወርቅ ሜዳሊያን ጨምሮ ከሀገር ውስጥና ከውጭ ተቋማት በርካታ ሽልማቶችን አግኝተዋል። ዶክተር ክበበው አሰፋ ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። የተወደዳችሁ ለፕሮፌሰር ላፒሶ ጌታ ወንደለቦ እንዲሁም ለዶክተር ከወ አሳፋ ኢትዮጵያ ብሮድካስቲንግ ኮርፖሬሽን መጽናናትን ይመኛል ለዘመዶቻቸውና ለወዳጆቻቸው። አሁንም ቀጥለናል። ወደ ውጭ ርዕሰ ጉዳዮቻችን እንሻገራለን። በፊሊፒንስ ፎንግ ወንግ በተባለ ታይፉን ተመታለች። ይህ የተፈጥሮ አደጋ ባደረሰ የመሬት መንሸራተት ሁለት ሰዎች ሲሞቱ ከአንድ ነጥብ አራት ሚሊዮን በላይ ሰዎች መፈናቀላቸው ተገልጿል። አውሎ ንፋስ የተቀላቀለው ሽንፍር በሰዓት እስከ 230 ኪሎ ሜትር መጓዙ ያደረሰው ከባድ ጉዳት እንደሆነም የዘርፉ ባለሙያዎች ገልጸዋል። ታይፉን ፉንግ ወንግ ከባድ ጉዳት ያደረሰው አውሮራ በተሰኘችው የፊሊፒንስ ግዛት ላይ ነው። ከቀናት በፊትም በዚህ ቀጠና በደረሰ የጎርፍ አደጋ ከ200 በላይ ሰዎች ሕይወታቸውን ማጣታቸውን ቢቢሲ